መዝሙር 80 በቅንፍ በቅንፍ 81 ለመዘምራን አለቃ በዋሽንት የአሳፍ መዝሙር። በረድኤታችን በእግዚአብሔር ደስ ይበላችሁ፣ ለያዕቆብም አምላክ እልል በሉ። ዝማሬውን አንሱ፣ ከበሮንም ስጡ፣ ደስ የሚያሰኘውን በገና ከመሰንቆ ጋር፤ በመባቻ ቀን በከፍተኛውም በዓላችን ቀን መለከትን ንፉ ለእስራኤል ሥርዓቱ ነውና፣ የያዕቆብም አምላክ ፍርድ። ከግብፅ በወጣ ጊዜ ለዮሴፍ ምስክር አቆመው። ያላወቅሁትን ቋንቋ ሰማሁ። ጫንቃውን ከሸክም እጆቹንም በቅርጫት ከመገዛት አራቅሁ። በመከራ ጊዜ ጠራኸኝ አዳንሁህም፣ በተሰወረ አውሎም መለስሁልህ። በክርክር ውሃ ዘንድም ፈተንሁህ። ሕዝቤ ሆይ ስማኝ፣ እነግርሃለሁ። እስራኤል ሆይ እመሰክርልሃለሁ። አንተስ ብትሰማኝ ሌላ አምላክ አይሆንልህም፣ ለሌላ አምላክም አትሰግድም። ከግብፅ ምድር ያወጣሁህ እኔ እግዚአብሔር አምላክህ ነኝና አፍህና አፍህን አስፋ፣ እሞላዋለሁ። ሕዝቤ ግን እቃሌን አልሰሙኝም፣ እስራኤልም አላዳመጠኝም። እንደ ልባቸው ሥራ ተውኋቸው፣ በልባቸውም ማሳብ ሄዱ። ሕዝቤ ሰምቶኝ ቢሆን እስራኤልም በመንገድ የሄደው ቢሆን ጠላቶቻቸውን ፈጥኜ ባዋረድኋቸው ነበር፣ በሚያስጨንቋቸውም ላይ እጄን በጣልሁ ነበር። የእግዚአብሔር ጠላቶችም በተገዙለት ነበር፣ ዘመናቸውም ለዘላለም በሆነ ነበር። ከስንዴብ ስብ ባበላቸው ነበር። ከዓለቱም ማር ባጠገባቸው ነበር። መዝሙር 81 በቅንፍ 82 የአሳፍ መዝሙር እግዚአብሔር በአማልክት ማኅበር ቆመ፣ በአማልክትም መካከል ይፈርዳል። እስከ መቼ ሐሰትን ትፈርዳላችሁ እስከ መቼ ስለ ኃጢአተኞች ፊት ታድላላችሁ? ለድሆችና ለድሃ አደጎች ፍረዱ። ለችግረኛውና ለምስኪኑ ጽድቅ አድርጉ። ብቸኛውንና ችግረኛውን አድኑ፣ ከኃጢአተኞችም እጅ አስጥሏቸው። አያውቁም፣ አያስተውሉም፣ በጨለማ ውስጥ ይመላለሳሉ። የምድር መሠረቶች ሁሉ ተናወጡ። እኔ ግን አማልክት ናችሁ ሁላችሁም የልዑል ልጆች ናችሁ፤ ነገር ግን እንደ ሰው ትሞታላችሁ፣ ካለቆችም እንደ አንዱ ትወድቃላችሁ አልሁ። አቤቱ ተነሥ፣ በምድር ላይ ፍረድ፤ አንተ አሕዛብን ሁሉ ትወርሳለህና። መዝሙር 82 በቅንፍ 83 የአሳፍ የምስጋና መዝሙር። አቤቱ እንዳንተ ማን ነው? አቤቱ ዝም አትበል ቸልም አትበል። እነሆ ጠላቶችህ ጮኸዋልና የሚጠሉህም ራሳቸውን አንስተዋልና። ሕዝብህን በምክር ሸነገሏቸው በቅዱሳንህም ላይ ተማከሩ። ኑ ከአሕዛብ እናጥፋቸው፣ ደግሞ የእስራኤልም ስም አይታሰባሉ። አንድ ሆነው ባንተ ላይ ተማከሩ፣ ባንተ ላይ ቃል ኪዳን አደረጉ። የኤዶማውያን ድንኳኖች፣ እስማኤላውያንም፣ ሞዓብም፣ አጋራውያንም፣ ጌባል፣ አሞንም፣ አማሌቅም፣ ፍልስጤማውያንም ከጢሮስ ሰዎች ጋር፣ አሶርም ከእነርሱ ጋር ተባበረ፣ ለሎጥ ልጆችም ረዳት ሆኗቸው እንደ ምድያምና እንደ ሲሳራ በቂሶንም ወንዝ እንደ ኢያቢስ አድርግባቸው። በአይኖ ዶር ጠፉ፣ እንደ ምድርም ጉድፍ ሆኑ። አለቆቻቸውን እንደ ሄርብና እንደ ዜብ ታላላቆቻቸውንም እንደ ዛብሔልና እንደ ስልማና አድርጋቸው። የእግዚአብሔርን መሠዊያ እንወርሳለን የሚሉትን አምላኬ ሆይ፣ እንደ ትቢያ በነፋስ ፊት እንደ ገለባ አድርጋቸው። እሳት ዱርን እንደሚያቃጥል ነበልባልም ተራሮችን እንደሚያነድድ እንዲሁ በቁጣህ አሳዳቸው፣ በመቅሰፍትህም አስደንግጣቸው። ፊታቸውን እፍረት ሙላው፤ አቤቱ ስምህን ይፈልጋሉ። ይፈሩ ለዘላለምም ይታወኩ፣ ይጎስቁሉ ይጥፉም። ስምህም እግዚአብሔር እንደሆነ በምድር ሁሉ ላይ አንተ ብቻ ልዑል እንደሆንህ ይወቁ። መዝሙር 83 በቅንፍ 84 ለመዘምራን አለቃ በዋሽንት የቆሬ ልጆች መዝሙር። የሠራዊት አምላክ ሆይ ማደሪያዎችህ እንደምን የተወደዱ ናቸው! ነፍሴ የእግዚአብሔርን አደባባዮች ትወዳለች ትናፍቅማለች። ልቤም ሥጋዬም በሕያው አምላክ ደስ ተሰኘ። ወፍ ለእርሷ ቤትን አገኘች፣ ዋነሱም ጫጮቶቿን የምታኖርበት ቤት አገኘች። የሠራዊት አምላክ ንጉሴም አምላኬም ሆይ እርሱ መሠዊያህ ነው። በቤትህ የሚኖሩ ሁሉ የተመሰገኑ ናቸው ለዓለምና ለዘላለምም ያመሰግኑሃል። አቤቱ እርዳታው ካንተ ዘንድ የሆነለት በልቡም የላይኛውን መንገድ የሚያስብ ሰው ምስጉን ነው። በለቅሶ ሸለቆ ውስጥ በወሰነው ስፍራ የሕግ መምህር በረከትን ይሰጣልና ከኃይል ወደ ኃይል ይሄዳሉ። የአማልክት አምላክ በጽዮን ይታየ። የሰራዊት አምላክ አቤቱ ጸሎቴን ስማ። የያዕቆብ አምላክ ሆይ አድምጥ። አቤቱ መታመናችንን እልን ወደ ቀባኸውም ፊት ተመልከት። ከአእላፍ ይልቅ በአደባባዮችህ አንዲት ቀን ትሻላለች። በኃጥኣን ድንኳኖች ከመቀመጥ ይልቅ በእግዚአብሔር ቤት እጣል ዘንድ መረጡ። እግዚአብሔር አምላክ ምሕረትንና እውነትን ስለ ወደደ ሞገስንና ክብርን ይሰጣል። እግዚአብሔር በቅንነት የሚሄዱትን ከመልካም ነገር አያሳጣቸው። የሠራዊት አምላክ ሆይ በአንተ የታመነ ሰው ምስጉን ነው። መዝሙር 84 በቅንፍ 85 ለመዘምራን አለቃ የቆሬ ልጆች መዝሙር አቤቱ ለምድርህ ሞገስን አደረግ። ያዕቆብንም ምርኮ መለስ። የሕዝብህን ኀጢአት አስቀረህ፣ አበሳቸውንም ሁሉ ከደን። መዓትህንም ሁሉ አስወገድህ፣ ከቁጣህ መቅሰፍት ተመለስ። የመድኃኒታችን አምላክ ሆይ መልሰን፣ ቁጣህንም ከእኛ መልስ። በውኑ ለዘላለም ትቈጣናለህን? ቊጣህን ስለ ልጅ ልጅ ታስረዝማለህን? አቤቱ ትመለሳለህ ታድነንም አለ ሕዝብህም ባንተ ደስ ይላቸዋል። አቤቱ ምሕረትህን አሳየን፣ አቤቱ መድኃኒትህንም ስጠን። እግዚአብሔር አምላክ የሚናገረውን እሰማለሁ፤ ሰላሙን ለሕዝቡና ለቅዱሳኑ ልባቸውንም ወደ እርሱ ለሚመልሱ ይናገራልና። ነገር ግን ክብር በምድራችን ያድር ዘንድ ማዳኑ ለሚፈሩት ቅርብ ነው። ምሕረትና እውነት ተገናኙ፣ ጽድቅና ሰላም ተስማሙ። እውነት ከምድር በቀለች፣ ጽድቅም ከሰማይ ተመለከተች። እግዚአብሔርም በጎ ነገርን ይሰጣል፣ ምድራችንም ፍሬዋን ትሰጣለች። ጽድቅ በፊቱ ይሄዳል፣ ፍለጋውንም በመንገድ ውስጥ ያኖራል።